በማርች 21 2013 በዋይዝ ካውንቲ ቴክሳስ የትራፊክ ሕግ አስከባሪው በይደን የተለመደ ተግባሩን እያከናወነ ነበር። ረፋድ አካባቢ ላይ አንድ ጥቁር ካዲላክ መኪናን ሲያስቆም መኪናውን የሚያሽከረክረው ሰው የነጭ በላይነትን የሚያቀነቅነውና 251 እየተባለ የሚጠራ የእስር ቤት ጋንግ ቡድን አባል የነበረው ኢቫን ስፔንሰርስ እንደነበረ ነው። ኢቫንስ ከወራት በፊት ነበር በስህተት ከእስር ቤት የተለቀቀው። ታዲያ ከእስር ቤት ከተለቀቀ በኋላ በአንድ አጋጣሚ ላይ አንድ የደሊቨሪ ሾፌርን ገድሎ ከሰውየውም ዩኒፎርሙን ሰርቆ ወደ አንድ አቅጣጫ አመራ። ዩኒፎርሙን ለብሶ ያመራው ቶም ክሌመንትስ እየተባለ የሚጠራ ኢቫንስ ታስሮበት የነበረው ማረሚያ ቤት ዳይሬክተር ነው። በቆይታቸው ላይ ኢቫንስ በዚህ ዳይሬክተር ቂም እንደያዘበት ይገመታል። ታዲያ የቶም ክሌመንትን በራፍ ካንኳኳ በኋላ የማረሚያ ቤቱ ዳይሬክተር ቶም ክሊንተን የተንኳኳውን በራፍ ሲከፍት ወዲያውኑ ደረቱ ላይ በተደጋጋሚ በጥይት ተመቶ ተገደለ። ኢቫንስም ተሰወረ። ከእስር ቤት በስህተት የተለቀቀው ኢቫን በማረቢያ ቤቱ የሚያውቀው ቶም ክሊንተንን ገድሎ መሰወሩ ለአነስተኛዋ የዋይዝ ካውንቲ ጭንቀትን ፈጠረ። ይህ ወንጀል ከተከሰተ በኋላ ነበር በማርች 21 2013 ነፍሰ በላው ኢቫንስ ጥቁር ካዲላኩን በአውራ ጎዳናው ላይ የነዳ በይደን በተባለው የትራፊክ ፖሊስ አማካኝነት መንገድ ላይ እንዲቆም የተደረገው። የትራፊክ ፖሊሱን ያስቆመው ሰው ማን እንደሆነ ሳያውቅ ከመኪናው ወርዶ ሲጠጋ ከመቀጽበት በሶስት ተከታታይ ሽጉጥ ደረቱንና ትከሻው ላይ ተመቶ ወደቀ። ትራፊኩን እንደገደለው ያመነው የእስር ቤቱ ነፍሰ በላ የጋንግ አባሉ ኢቫንስም ለማምለጥ ተፈተለከ። ትራፊኩ በይደንን መንገደኞች ተመለከቱትና እስትንፋሱ አሁንም እንዳለ ሲረዱ ለፖሊስ ደውለው የመጀመሪያ ሕክምና እንዲያገኝ አደረጉት። በዚህ አጋጣሚም የትራፊክ ፖሊሱ በይደን ከሞት ተረፈ። ነፍሰበላውና የግድያ ሙከራን በትራፊክ ፖሊስ ላይ የሞከረው ግለሰብ ግን አሁንም የበቀል ጥሙ የተቋጨ አይመስልም ነበርና አቅጣጫውን ቀይሮ እየነዳ ነው። የትንሿ ዋይዝ ካውንቲ ፖሊሶችም በከተማዋ መግቢያና መውጫ ዘግተው ኢቫንስን ማደናቸውን ቀጠሉና ከጥቂት ደቂቃዎች በኋላ በአንድ አውራ ጎዳና ላይ ያችኑ ጥቁር ካዲላክ ተሽከርካሪ እየነዳ አገኙት። ክትትላቸውንም ቀጠሉ። ኢቫንስ አከታትሎ ወደ ፖሊሶች እየተኮሰ ለማምለጥ በከፍተኛ ፍጥነት በሚበርበት አጋጣሚ ሚ ላይ ድንገት ከየት መጣ ሳይባል ከአንድ ከባድ መኪና ጋር ተጋጨና ጥቁሯ ካዲላክ ተሽከርካሪ ብትንትኗ ወጥቶ ከአንደኛው ጥግ ላይ ወደቀች። ፖሊሶች ወደ ኢቫንስ መቅረባቸውን ሲቀጥሉ በሕይወት የነበረው ኢቫንስ አሁንም በእጆቹ ላይ የሚገኙ ሽጉጦችን አከታትሎ ወደ ፖሊስ ሲተኩስ ፖሊስም የአጸፋውን የተኩስ ምላሽ ሲሰጥ ሁለት ቀላሃዎች መተውት ኢቫንስ ማለትም ቶም ክሌመንት እየተባለ የሚጠራውን የማረሚያ ቤት ዳይሬክተር የገደለው እና በትራፊክ ፖሊሱ በሂደል ላይ የግድያ ሙከራ ያከናወነው ሰው ከአንድ አውራ ጎዳና ጥግ ላይ በፖሊስ ተመትቶ መገደሉ ተረጋገጠ። ይህ ከመሆኑ ከሁለት ወር በፊት ተመሳሳይ ሊባል የሚችል የህግ አስከባሪዎችንና የፍርድ ቤት ዳኞች የተነጣጠሩበት ጥቃት ተፈጽሞ ነበር። አሁን የኢቫንስን መገደል ተከትሎ ታዲያ የህግ አስከባሪ ባለሙያዎች የተነጣጠሩበት ጥቃት እንደሚያቆም ተስፋ ያደረጉ የዋይዝ ካውንቲ ፖሊሶችና ወንጀል መርማሪዎች እስትንፋስ ፋታን ያገኙ መሰላቸው። ኢቫንስ እየተባለ የሚገለጸው የነጭ በላይነትን የሚያቀነቅነው የእስር ቤት ጋንግ ቡድን አባል ከመገደሉ ከሁለት ወር በፊት የተፈጸመው የግድያ ወንጀል በጃንዋሪ 31 2013 ማለትም ኢቫንስ ከእስር በስህተት ከተለቀቀ ከሶስት ቀን በኋላ የተከሰተው የግድያ ወንጀል ነው። አንድ የህግ አስከባሪ ባለሙያ በፍርድ ቤት አቅራቢያ በጥይት ተመቶ ነበር የተገደለው። ይህ የህግ አስከባሪና የፍርድ ቤት ባለሙያ ስሙ ማርክ ሄስን ሲሆን በፍርድ ቤት በራፍ አቅራቢያ ላይ በጥይት ተመቶ ከተገደለ በኋላ መርማሪዎች ወዲያውኑ ደርሰው ሕይወቱን ለማዳን ጥረት ቢያደርጉም ማርክ ሄሊ ግን በሕይወት መትረፍ አልቻለም ነበር። ከዛ ጊዜ ጀምሮ ህግ አስከባሪዎች እንደተነጣጠሩና ምናልባትም በህግ ማስከበር ሂደት ላይ ቅሬታ የተሰማው አሊያም በአንድ ግለሰብ ምክንያት እስር ቤት ገብቻ ሰጥቻለሁ ብሎ ያመነ ሰው እነዚህን የህግ አስከባሪዎች እንዳነጣጠረ በማሰብ ሳይቀደሙ ለመቅደም መርማሪዎችና ፖሊሶች አደናቸውን ቀጥለው ነበር። የማርክ ሄስን የምርመራ ሂደት በመምራት ኃላፊነት የተሰጠው ደግሞ ማይክ ማክላንድ የተባለው የዋይዝ ካውንቲ ጠቅላይ አቃቢ ህግ ነበር። ማይክ ማክላንድ በአደባባይ በቴሌቪዥን ብቅ ብሎ ቶም ሄሊስን የገደለውን ወንጀለኛ በቶሎ ለህግ እንደሚያቀርበው ሲናገር፣ ምናልባት በቀጣይ እሱ ሰለባ ሊሆን እንደሚችል አላወቀም ነበር በአነስተኛዋ የቴክሳስ ከተማ የማረሚያ ቤቱ ዳይሬክተር ከተገደለ ከሁለት ወር በኋላ በማርች 30 2013 ጉዳዩን የሚከታተለው ጠቅላይ አቃቢ ህግ ማይክ በስራ ገበታው አለመገኘቱ ያሳሰባቸው የስራ ባልደረቦቹና መርማሪዎች ወደ ማይክ ማክላንድ ቤት በማቅናት የተፈጠረውን ነገር ሲመለከቱ የሚያዩትን ማመናቃታቸው፣ ጠቅላይ አቃቢ ህግ ማይክና ባለቤቱ ሲንቲያ በጥይት ተመትተው በሳሎን ውስጥ ተገድለው አገኟቸው። የህግ አስከባሪዎችን ያነጣጠረ ግድያ ምናልባትም የነጭን የበላይነት የሚያቀነቅነው የእስር ቤት ጋንግ አባል ኢቫንስ መገደሉን ተከትሎ እንደሚያቆም ያሰቡት መርማሪዎች አሁንም ነፍሰ ገዳዩ በደጅ እንደሆነና በየትኛውም ቅጽበት ተራቸውን ጠብቆ አንዳቸውን ሊገድላቸው እንደሚችል በመረዳት አደናቸውን ከመቼውም ጊዜ በላይ አጠናከሩ። በጠቅላይ አቃቢ ሕጉ ማይክ መኖሪያ ቤት የተገጠመ የደህንነት ካሜራ ግድያው በተፈጸመበት ቀን ማለዳ 12 ሰዓት ከ42 ላይ መቅረጻቸውን አቁመዋል። ማለትም ግድያው እነዚህ የደህንነት ካሜራዎች ሰዎች መቅረጻቸውን ካቆሙ ከደቂቃዎች በኋላ እንደተፈጸመ በመረዳት ምርመራቸውን ቀጠሉ። የምርመራ ሂደቱን እንዲያቀልላቸው በሚልም ፍንጮችን ከማህበረሰቡ ለማግኘት ጥሪ ማቅረባቸውን ተከትለው በርካቶች በዘጠኝ አንዳንድ እየደወሉ ጠቅላይ አቃቢ ህግ ማይክ ማክላንድ ግድያ ጋር በተገናኘ ይጠቅማል የሚሉትን መረጃና ማስረጃዎች ለፖሊሶች ማቀበል ጀመሩ። ከሁሉም ግን አንደኛው እጅጉን የተለየ ነበር። ማንነቱን መግለጽ ያልፈለገ ድምፁ እንዳይታወቅበት በሶፍትዌር የቀየረ ፍንጭ ሰጪ ወይም መረጃ አቀባይ ሙሉ ትኩረታችሁ አሁን አለኝን ብሎ በመጠየቅ ጀመረ። ቀጠለናም በአስቸኳይ የፍርድ ቤት ዳኛው ብሩስ ከኃላፊነት ራሱን ካላገለለ በአጭር ጊዜ ውስጥ እንደሚገድለው ይኸው ማንነቱ ያልታወቀ ፍንጭ ወይም መረጃ አቀባይ ፖሊሶች ላይ ዛተ። ፖሊሶች ወንጀለኛው በዚህ ድፍረት ለፖሊስ ደውሎ ዛቻ ማሰማቱ እያስደነገጣቸው ገዳዩ ዳኛ ብሩስን ቀጣይ ሰለባው ከማድረጉ በፊት በእጃቸው ሰዎቻቸው ሊያስገቡትም መጣደፋቸውን ቀጠሉ። ምናልባት ከሳምንት በፊት የተገደለው የጋንግ አባል ኢቫንስ ጓደኞቹ የእሱን በቀል ሊወጡ ጉዳዩን በሚከታተለው የፍርድ ቤቱ አቃቢ ህግ ማይክ ኦክላንድ ላይ የግድያ ወንጀል ፈጽመው ሊሆን ይችላል በሚል ጥርጣሬ ሁለት አንዳንድ እየተባለ የሚጠራውን የእስር ቤት ጋንግ ቡድን ፋይሎች ቢያገላብጡም ነጠብጣቦቹ ግን ሊገጣጠሙላቸው አልቻሉም ነበር። በዚህም ምክንያት የጠቅላይ አቃቢ ህጉን መኖሪያ ቤት የተገኙ ምስሎችን በድጋሚ መፈተሽ እንዳለባቸው በመረዳት ምርመራቸውን ሲቀጥሉ ግድያው ተፈጽሟል ብለው በሚያስቡበት ሰዓት ላይ አንድ ነጭ ተሽከርካሪ በፍጥነት በሟች መኖሪያ ቤት ዙሪያ ላይ ስትፈተለክ ተመለከቱ። የነጯን መኪና አድራሻ እየፈለጉም በጎን ደግሞ በነፍሰ በላ የተገደለውትን ማርክ ሄሲንና ማይክ ማክላንድን ሊያገናኛቸው የሚችልና ግለሰቦቹ ወይም መርማሪዎቹ በጋራ ያከናወኑት የወንጀል ምርመራ ሂደት ካለ በሚል ፋይሎቻቸውን ማገላበጥ ቀጠሉ። በዚህ መካከል አንድ ፍንጭ ላይ ደረሱ። አንድ ተጠርጣሪ ተገኘ። ይህ ተጠርጣሪ የቀድሞው የፍርድ ቤት የሕግ ማስከበር ሂደት ተባባሪ ባለሙያ የነበረው ኤሪክ ዊሊያምስ ይባላል በ2011 እንደ አውሮፓውያን አቆጣጠር ኤሪክ ዊሊያምስ ከፍርድ ቤት ሶስት ኮምፒውተሮችን ሰርቆ ለመውጣት ሲሞክር በደህንነት ካሜራዎች ቁጥጥር ውስጥ በመዋሉ ሳቢያ በፖሊሶች ተይዞ ለፍርድ ቀርቦ ነበር። በጊዜው የሱን የፍርድ ሂደት ያስፈጸሙት ደግሞ አሁን የተገደሉት ሁለቱም የህግ አስከባሪዎች ናቸው፣ ማለትም ማርክ ሄስና ማይክ ማክላንድ የተባሉት የፍርድ ቤት ባለሙያዎች በእነሱ አስፈጻሚነት በ2011 ሶስት ኮምፒውተሮችን ሰርቆ ሊሰወር የነበረው የህግ የፍርድ ቤት ባለሙያ ፈቃዱ ተነጥቆ ከስራውም ታግዶ ለሁለት ዓመታትም በእስር እንዲያሳልፍ ተፈርዶበት እነዛን የእስር ቤት ቆይታዎችን አጠናቆ ተፈቶ ነበር። ከማቾች ጋር ባለው ግንኙነት ሳቢያ መርማሪዎች ተጠርጣሪውን ለማነጋገር ጥረት ማድረግ ጀመሩ። ለፖሊስ ቃል መስጠት የማይፈልገው ኤሪክ ዊሊያምስ ግን በቴሌቪዥኖ ሰዎች ብቅ እያለ ከጉዳዩ ጋር በተገናኘ ምንም የሚያገናኘው ነገር እንደሌለ አስተያየት ከመስጠት አልተቆጠበም ነበር። መርማሪዎች ከበርካታ ጥረትና ሙከራ በኋላ በመጨረሻም ተጠርጣሪው ኤሪክ ዊሊያምስ ቃሉን ሊሰጣቸው ወደ መኖሪያ ቤቱ ጋበዛቸው። የድምፅ መቅረጫ ሪከርደሮችን አዘጋጅተው መርማሪዎች ወዲያውኑ በኤሪክ ዊሊያምስ መኖሪያ ቤት ከተፋሉ። ኤሪክ እንግዳይ ተቀባይ መስሏል። ከበራፍ ጀምሮ መርማሪዎቹን ሞቅ ባለ ሰላምታ ወደ መኖሪያ ቤት አስገብቶ የሚፈ ፈልጉትን ጥያቄ ሁሉ እንደሚመልስላቸውና ማድረግ የሚፈልጉትንም ነገር ለማድረግ ዝግጁ መሆኑን ነገራቸው። በዚህ ጊዜ መኖሪያ ቤትህን እንፈትሽ የሚል ጥያቄ አቀረቡለት። ይህን ጊዜ ግን ኤሪክ ዊሊያምስ ፈቃደኛ አልነበረም። በዚሁ አጋጣሚ ቀድሞውኑ የፍርድ ቤት ማዘዣ ይዘው የመጡት መርማሪዎች ወረቀቱን ለተጠርጣሪው ኤሪክ ዊሊያምስ አቀበሉና ይዘው የመጡትን ባለሙያዎች በመጥራት በመኖሪያ ቤቱ ላይ ፍተሻ እንዲከናወን ትዕዛዝ ሰጡ። በተጠርጣሪው ኤሪክ ዊሊያምስ መኖሪያ ቤት ውስጥ በተከናወነ ፍተሻ በርካታ ማስረጃዎች ተገኙ። ከእነዛ ማስረጃዎች መካከል ግን በኤሪክ ጋራጅ ውስጥ በሚገኝ የፋይል ወይም የዶሴ ማስቀመጫ ሼልፍ ውስጥ ሁለት መሠረታዊ ነጥቦች ተገኙ። የመጀመሪያው ኤሪክ ነጭ ተሽከርካሪ እንዳለው የሚያረጋግጥ ሲሆን ነጭ ተሽከርካሪውንም ከወራት በፊት የገዛበት ደረሰኝ በዚኸው የዶሴ ማስቀመጫ ሼልፍ ውስጥ ተገኝቷል። ሁለተኛው ደግሞ በአንድ ቁራጭ ወረቀት ላይ የተጻፈ የአንድ ምንነቱ የማይታወቅ ድረገጽና ወደ ድረገጹ ለመግባት የሚያስችል የይለፍ ቃል ወይም ፓስወርድ እንዲሁ ተከትቦ ተመለከቱ። የይለፍ ቃሉን ተጠቅመው ወደ ድረገጹ ሲገቡ ታዲያ ድምፁን ለውጦ ከቀናት በፊት ለፖሊሶች ዛቻ የሰጠው ዳኛ ብሩስንም እንደሚገድለው የተናገረው ግለሰብ በእርግጥም ኤሪክ ዊሊያምስ እንደሆነ የሚያመላክት አይነት መረጃዎችን ማግኘት ቻሉ። እነዚህ መረጃዎች ግን በእርግጥ ኤሪክ ዊሊያምስ ግድያውን ፈጽሞ ሊሆን እንደሚችል ፍንጭ ቢሰጡም አሁንም በትክክል ይህ ግለሰብ ከግድያው ጀርባ መኖሩን ለማረጋገጥ ግን መርማሪዎች የምርመራ ሂደታቸውን መቀጠል ነበረባቸው። ምርመራው በሚቀጥልበት ሰዓት ታዲያ አንድ ግለሰብ የኤሪክን ጉድ ሊያ ጋልጥ የሚችል መረጃ ይዞ ከተፋለ። ሮጀር ይባላል። በቀደሙት ጊዜያት የኤሪክ ጓደኛ ነበር። ይኸው የኤሪክ ጓደኛ ታዲያ ለፖሊሶች በሰጠው መረጃ መሰረት በ2012 እንደ አውሮፓውያን አቆጣጠር ኤሪክ አንድ የተገለለ እንደ ጋራጅ ሊያገለግል የሚችል ኮንቴነር እንዲፈልግለት ጠይቆት እንደነበረ እና እሱም ለኤሪክ ጋራጅ ሆኖ ሊያገለግል የሚችለውን ኮንቴነር ማስረከቡንና ማከራያቱን አስረዳቸው። ይህንን መነሻ በማድረግ ሮጀር ወዳለው እንደ ጋራጅ ወደሚያገለግለው ኮንቴነር ደርሰው ሰብረው ሲገቡ ኮንቴነሩ ውስጥ ያቺ የሚፈልጓትን ነጯን ተሽከርካሪ ማለትም በማይክ ማክላንድ መኖሪያ ቤት አቅራቢያ ላይ የተፈተለከችዋን ነጯን ተሽከርካሪ በኮንቴነሩ ውስጥ አገኙት። እሱም ብቻ አልነበረም፤ የፖሊስ ዩኒፎርሞች፣ ባጅ፣ እንዲሁም የተለያዩ ጦር መሳሪያዎች በኮንቴነሯ ውስጥ ታጭቀው ነበር። ከዚህ በኋላ ነበር ያገኟቸው ማስረጃዎች አሁን ቢያንስ ቢያንስ ኤሪክ ዊሊያምስ ላይ በፍርድ ቤት ክስ ለመመስረት እንደሚያስችላቸው በማ ዘመንም በኤፕሪል 18 2013 እንደ አውሮፓውያን አቆጣጠር መርማሪዎች በሶስት የተለያዩ ክሶች ኤሪክ ዊሊያምስ ላይ ክስ መሰረቱ። የመጀመሪያው ክስ በፍርድ ቤት ደጃፍ ላይ የተገደለው ማርክ ሄስን በተመለከተ ሲሆን፣ ሁለተኛው ደግሞ በመኖሪያ ቤቱ የተገደለው ጠቅላይ አቃቢ ህግ ማይክ ማክላንድና፣ በሶስተኛ ደረጃ ደግሞ በባለቤቱ ላይ ለተፈጸመው ግድያ አስፈላጊ የሆኑ ማስረጃዎች እንዳላቸው በማመን ክሳቸውን መሰረቱ። ይሁን እንጂ የፍርድ ሂደቱ ቀላል አልነበረም። ምክንያቱም ደግሞ በእርግጥ ኤሪክ ሁለቱንም የህግ አስፈጻሚዎችና የአንደኛውን ሚስት መግደሉን ማረጋገጥ የሚያስችል ተጨባጭ የሆነ ማስረጃን ፖሊስ የቴክሳስ ፍርድ ቤት አልቀረበልኝም በማለቱ ነበር። በዚህ መካከል ነው ታዲያ መርማሪዎቹ አንድ ሀሳብ ድቅን ያለባቸው። ከወራት በፊት የተጠርጣሪው ኤሪክ ዊሊያምስ የሴት ጓደኛ በሌላ ወንጀል በቁጥጥር ስር ውላ ፍርድም ተፈርዶባት የእስር ጊዜዋን በቴክሳስ እስር ቤት ውስጥ እያሳለፈች ነበር። በዚች የቀድሞዋ የኤሪክ ዊሊያምስ የሴት ጓደኛ የቀረቡት መርማሪዎች ፍርዱ ሊቀነስላት እንደሚችልና የደህንነት ዋስትና እንደሚሰጧት በማረጋገጥ በቀድሞው ፍቅረኛዋ ወይም ጓደኛዋ ላይ ምስክር አድርገው አቀረቧል። የኤሪክ የሴት ጓደኛም መርማሪዎች ያጡትን ፍርድ ቤትም ጎድሏል ያላቸውን ማስረጃ መዘክዘክ ጀመረች። በጠቅላይ አቃቢ ሕግ ማይክና በባለቤቱ ላይ ግድያ ሲፈጽም በሱ ምክንያት ስራዬን አጥቻለሁ ያለው ኤሪክ ዊሊያምስ ሊገድለው ሲዘጋጅ ሚስቱን እንዳማከራት እሷም ግድያው በተፈጸመበት ቀን ነጩን ተሽከርካሪ እየነዳች ወደ ጠቅላይ አቃቢ ሕጉ ቤት እንደወሰደችው ተናገረች። ይህም ብቻ ሳይሆን ለግድያው ጥቅም ላይ የዋሉ ሽጉጦችን በሻንጣ ውስጥ አድርጎ በአንድ ወንዝ ላይ እንደጣላቸውም ጭምር በፍርድ ቤት ቃሏን ሰጠች። መርማሪዎችም ታዲያ ለግድያው ጥቅም ላይ የዋለውን ሽጉጥ ለማግኘት ሰባት ወር የፈጀ ፍለጋን በተጠቀሰው ወንዝ ውስጥ ሲያደርጉ ሰነበቱና በመጨረሻም ከሰባት ወራት በኋላ በእርግጥ የኤሪክ የሴት ጓደኛ እንዳለችው ኤሪክ ጠቅላይ ዐቃቤ ሕጉንና ሚስቱን የገደለበትን ሪቮልቨር ሽጉጥ እንዲሁም ወደ እነሱ ጋር ሲሄድ ማንነቱን ለመሸፈን የተጠቀመበትን ማስክ ማግኘት ቻሉ። አሁን ሁሉም አስፈላጊ ማስረጃዎች እንደተገኙ በማረጋገጥም መርማሪዎች በአቃቢ ሕግ በኩል ለመጨረሻው ፍርድ ተዘጋጅተው ኤሪክን ፍርድ ቤት አቆሙት። የግራቀኙን ክርክር የተመለከተው የቀረቡ ማስረጃዎችንም አብጠርጥሮ ያየው የቴክሳስ ፍርድ ቤትም በሁለት ግድያዎች ማለትም በጠቅላይ አቃቢ ሕግ ላይና ና በሚስቱ ላይ ለተፈጸመው ግድያ ኤሪክ ዊሊያምስ ኃላፊነቱን መውሰድ እንዳለበት በማመን ጥፋተኛ አድርጎ ወሰነበትና ለነዚህ ለእነዚህ ሁለት የግድያ ወንጀሎችም የሞት ፍርድ እንዲፈረድበት የመጨረሻ ውሳኔውንና ድምፁን ሰጠ። በሁለቱ ግድያዎች ጥፋተኛ የተባለው የቀድሞው የሕግ አስፈጻሚ አካል አባል በመርዛማ ንጥረ ነገር ተወግቶ ይገደል የሚለውም የመጨረሻው የቴክሳስ ፍርድ ቤት በ2014 ኤሪክ ዊሊያምስ ላይ ያሳለፈው ውሳኔ ነበር። ኤሪክ ዊሊያምስ በአሁኑ ወቅት በቴክሳስ ወህኒ ቤት የሞት ፍርዳቸውን ከሚጠባበቁ እስረኞች መካከል አንዱ ሆኖ ከዛሬ ነገ የሞት ፍርዱ ይፈጸም ዘንድ በመጠባበቅ ላይ ይገኛል።